እንደ ሀገር የተለያዩ አርካቢ ብናኝ ነብሳቶች ቢኖሩም ከጥቂቶቹ ውጪ አገልግሎት እንዳላቸው ባለመረዳት በነብሳቶቹ አማካኝነት የምናገኘውን ምርትና ምርታማነት ጨምሮ ብዝሀ ህይወት እናጣለን። በሀዋሳ ዩኒቨርሲቲ የወንዶገነ ገነት ደንና የተፈጥሮ ሀብት ኮሌጅ ዲን የሆኑት ዶክተር ተሻለ ወልዳ ማኑኤል ተፈጥሮን መጠበቅ አርካቢ ብናኝ ነብሳትን በመጠበቅ ሀገሪቱ ምርታማ እንድትሆን እንደሚያስችላት ገልጸዋል። ነብሳት አሁን በቁጥር እየቀነሱ ነው፣ እየጠፉ ነው። ስለዚህ ያ ነው። ምርታማነት እንዲቀንስ ከሚያደርጉ ነገሮች አንዱ እሱ ነው። ስለዚህ የተፈጥሮ አካባቢን በደንብ የምንጠብቅ፣ በእርሻችን ውስጥ ዛፎች ቢኖሩ፣ በእርሻ ዙሪያ ዛፎች፣ የተፈጥሮ ሀብቱ የተሻለ ቢሆን፣ እነዚህ ፖሊኔተርስ የምንላቸው መኖራቸው ያደርጋሉ። መኖራቸው ሲያደርጉ ደግሞ አበባ፣ እጽዋት አበባ እንትን በሚሉበት ጊዜ እየመጡ የራሳቸውን ስራ ይሰራሉ። ያ ደግሞ ምርታማነትን ይጨምራል ማለት ነው። ለምሳሌ እንግዲህ ወደፊት በጥናት የሚረጋገጥ ይሆናል፣ ብዙ ዛፎች በጣም ቅጠላቸውን ራሱ ማየት እስከማንችል ድረስ ያብባሉ። ግን ያ ያበበው ወደ ፍሩት ወደ ፍሬ የሚቀየረው በጣም ትንሽ ነው። ብዙ ምክንያቶች ሊኖሩት ይችላሉ። ከዚህ ውስጥ ግን አንዱ ምክንያት የእነዚህ ነፍሳት መጥፋት ነው። በኮሌጁ የተዘጋጀው የግንዛቤ ማስጨበጫ መድረክ ነብሳትን በመጠበቅ አካባቢ መጠበቅና የምግብ ዋስትና ለማረጋገጥ የሚያስችል በመሆኑ ሰልጣኞቹ ከግንዛቤው መድረክ ያገኙትን ወስደው ተግባራዊ ሊያደርጉ እንደሚገባና በቀጣይም ሊሰራበት እንደሚገባ የኮሌጁ የዱር ህይወትና ኢኮቱሪዝም ዲፓርትመንት ተመራማሪ የሆኑት ተባባሪ ፕሮፌሰር ዘሪሁን ግርማ ገልጸዋል። አክሽን ፕላን ሰርተዋል፣ እቅዳ አይነት ነገር ከዚህ ሄደው የግንዛቤ ክፍተት ከፍተ በከፍተኛ ደረጃ በህብረተሰቡ እንደውም በባለሙያው እንዲሁም በባለሙያው ዘንድ ስላለ ይሄንን ለማስገንዘብ የቤት ስራ ይዘው ነው የሄዱት። እነሱ ከሄዱ በኋላ ምንድን ነው ሌሎችን በአካባቢ ያሉትን የማሰልጠኛ ሙጁል አዘጋጅተናል። በጥሩ ሁኔታ እሱን በመጠቀም ያሰለጥናሉ፣ ግንዛቤውን ክፍተት ይሞላሉ ብለን እናስባለን። በተጨማሪ ደግሞ በሀገር ደረጃ ወርክሾፕ ስለምናደረግ ትልልቅ ባለስልጣናትን የሚመለከታቸውን እዚህ ጋር ፖሊሲ ለመቅረጽ አቅም ያላቸውን የተለያዩ የመስሪያ ቤት ኃላፊዎች ስለምንጠራ በዛን ጊዜ ፖሊሲ ብሪፍ የሚባል እናዘጋጃለን። በዛ በመጠቀም እንግዲህ የፖሊሲ ማዕቀፍም ይደረግለታል። ፖሊሲ ከተሰራለት እነኚህ አርካቢ ብናኝ ነፍሳት ይጠበቃሉ። በስልጠናው ላይ የተገኙት ተሳታፊዎች የግንዛቤ ማስጨበጫ መድረኩ በቀጣይ ለሚሰሩት ስራ እንደሚያግዛቸው ተናግረዋል። ቀደም ሲል የነበረው በእኛ ማህበረሰብ ውስጥ ወደ እኛ ብኬድ ብዙም ከንብ የዘለለ ቢራቢሮ እንደ ንጥንዝዛ ሌሎችንም ውስጥ ብዙ ኢንሰክቶችን ሰው ግንዛቤ ውስጥ አድርጎ ለኢኮሲስተም ወይም ለስርአተ ምህዳር ጠቃሚ ናቸው ብሎ የማያስቡትን ነገር እኛም ጨምረን ራሱ እዛ ውስጥ ብዙ አወቅን የምንል ሰዎችም ጨምረን ብዙ ነገር ጠለቅ ብለን ማናቀው ነገሮችን እዚህ ቦታ መጥተን ያገኘናቸው ነገሮች አሉና ትልቅ እውቀት ያገኘውበት ስልጠና ነው ብዬ መናገር እፈልጋለሁ። ነብሳት ተባይ ላይ በብዛት እውቀት አንበረንም። ከስልጠና በኋላ ግን ሙሉ በሙሉ ጥሩ እውቀት አግኝተን ምናልባት ታች ስንወርድ ከኔ ጋር የቀሩ ስታፎች አሉ እነሱን በማስተማር ታች ደግሞ አርሶ አደሩን ለኢንሴክት ተባይ እንትን ኢንሴክት ወይንም አዳቃይ ነብሳት ተባይ ላይ አብዛኛው ብዙ እውቀት እንዲያስችል ለማስጨበጥ ጥሩ ግንዛቤ ይዣለሁ። እነኚህ ነፍሳቶች ኢንሴክት ፖሊኔተሮችን በምን ይነት መልኩ መንከባከብ እንደሚኖርብን ያንን ተረድተናል። ምርትና ምርታማነት ማሳደግ እስከ ሰማንያ ፐርሰንት እንደሚያሳድግ ያንን ነግረውናል። ቡና ላይ እስከ ሀምሳ ፐርሰንት ድረስ የምርት እድገትን ማሳየት እንደሚችል እንደገና ደግሞ እነ ቲማቲምና ሌሎችም ላይ እስከ 40 ፐርሰንት እንደሚያሳድግ ከአሁኑ ስልጠና ላይ ያንን ለማግኘት ችለናልና።